ሰላም ጤና ይስጥልን ክቡራን የአዲስ ነገር ቤተሰቦች፣ የአዲስ ነገር ልዩ ዝግጅት ተመልካቾች፣ ከጥቂት የረፍት ሳምንታት በኋላ አዲስ ነገር በአዳዲስ መረጃዎችና በልዩ ዝግጅቶች ተመልሰዋል። የዛሬው ልዩ ዝግጅታችን በትናንትናው ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ውሎ ላይ ከባህር ዳር ከተማ ተወካዩ የአብን ፓርቲ አመራር ዶክተር ደሳለኝ ጫኔ ለተነሳላቸው ጥያቄ ጠቅላይ ሚኒስትሩ በሰጡት ምላሽ የተጠቀሙትን የፍቅር እስከ መቃብሩ ጉዱ ካሳን ገጸ ባህሪ ዘይቤያዊ አነጋገር ወይም ቅኔያዊ ምላሽ የፍቅር እስከ መቃብር መጽሐፍን መርምረን ምላሻቸው ከአሁናዊው የኢትዮጵያ ሁኔታ አንጻር ምን ያህል ትክክልና አሳማኝ ነው የሚለውን ፍርድ ለእናንተ ውድ ተመልካቾቻችን እናቀርባለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አዲስ ነገርን ሰብስክራይብ፣ ላይክና ኮመንት በማድረግ ማህበረሰባችንን ይቀላቀሉ። ጉዱ ካሳ ከባላባት ካሳ ዳምጤና ከወይዘሮ አስቴር ተሰማ የተወለዱ የመኳንንት ዘርፍሬ ናቸው። የቤተ መንግሥትን ስርዓት እየተማሩ ቢያድጉ ኖሮ ቢያንስ የአባታቸውን ግዛት የሚያስተዳድሩ መኳንንት ለመሆን ይበቁ ነበር። ይሁንና አባታቸው ካሳ ዳምጤ በልጅነታቸው ስለሞቱና ምቀኛ ቤተዘመዶቻቸው ዘመዶቻቸው እንቅፋት ስለሆኑባቸው እናታቸው ዘንድ እንደ ማንኛውም ኢትዮጵያዊ ለማደግ ተገደዱ። እዛው ሀገራቸው ዳዊት እየደከሙ ካደጉ በኋላ ቀልባቸው ወደ ትምህርት በመሳቡ በጊዜ ሂደት የዜማና ቅኔ ትምህርታቸውን ጨርሰው በአዲስ አዋቂነታቸው ዝነኛ መሆን ጀመሩ። የባላባት ዘር እንደመሆናቸው የቤተ ክህነት ስልጣን ፍላጊ ቢሆኑ ኖሮ ከተላላ ታላቅ አድባራት የአንዱን አለቅነት ቢያንስ ልቀጠበብትነትን ሊያገኙ እንደሚችሉ የማይጠረጠር ነበር። ነገር ግን አመለካከታቸው ከካህናቱና ከቤተ ክርስቲያን መሪዎች የተለየ ስለነበርና ስራቸውንም አጥብቀው ይጠሉ ስለነበር ቤተ ክርስቲያንን በእነሱ አይን እያዩ ከቤተ ክርስቲያን ይርቁ ነበር። በኋላም የሚኖሩበት ማህበረሰብ የተመሰረተበት ስርዓት ወግና ህጎቹ የማይረቡ ከመሆናቸውም በላይ ጎጂ መሆናቸውን ይሞክቱ ጀመር። ማህበረሰባችን የተሰራበት ወግና ባህል እንደ ህይወታዊ ስርዓት ሳይሆን ህይወት እንደሌለው የድንጋይ ካብ ነው፣ አንዱ በአን አንዱ ላይ ተደራርቦ የላይኛው የታችኛውን ተጭኖ የታችኛው የላይኛውን ተሸክሞ እንዲኖር ሆኖ የተሰራ በመሆኑ ከጊዜ ብዛት የታችኛው ማፈንገጡ ስለማይቀር፣ ይህ ሲሆን ደግሞ ሙሉ ካቡ እንዳይፈርስ ስርዓቱ ተሻሽሎ ሰውን ከድንጋይ በላይ የሚመጥን የህያዋን የኑሮ ስርዓት ባለቤት እናድርገው። የዛሬ ስርዓተ ማህበራችን ሲሰራ በዚያን ዘመን ለነበሩ እንዲሆን ተደርጎ በመሰራቱ ጠቃሚ ሆኖ ሊሆን ይችላል። ነገር ግን ለአሁኑ ትውልድ ጠቃሚና የሚ መጥን አለመሆኑ የታወቀ ነው። የሆነ ሆኖ ምንም አይነት ስርዓት ለማህበረሰቡ መጠቀሚያነት የተዘጋጀ መጠቀሚያ እንጂ ማኅበረሰቡን የሚገዛና መጠቀሚያው የሚያደርግ ከሆነ በፈጣሪ ፈንታ ፍጡር ሰርቶ እንደማምለክ ይቆጠራል በማለት ሲሞግቱ እነዚህ ተሸካሚ ድንጋይ ያሏቸው ጭቁን የማህበረሰቡ አባላት ሳይቀሩ በተቃራኒው ከታላቅ እንዳልተማሩ፣ እንዳልተወለዱ ሆነው አእምሯቸው ጤና ባለመሆኑ እንዲ ተበላሽተው ቀሩ እን እንዲህ ውሃ በልቷቸው ቀረ ብለው ሲያዝኑላቸውና ከንፈራቸውን ሲመጡባቸው ሲያዩ የነሱን ስህተትና የእሳቸውን ትክክለኝነት የነሱን ጎዶሎነትና የእሳቸውን ሙሉነት ከመናገር ውጪ ሌላ አቅም ስላልነበራቸው ያዝኑና ይቆጩ ነበር። ይህም አመለካከታቸው ሰፊው ማህበረሰብ ከተስማማበት የኑሮ ስርዓት የተቃረነ በመሆኑ ከማህበረሰቡ መገለል ብቻ ሳይሆን የቅርብ ወዳጅና የልብ ሰው ማጣትን አስከትሎባቸዋል። እሳቸው የሚናገሩት ለሰዎች አይጥም፣ ሰዎች የሚያወጉት ለሳቸው አይዋት ስለሆነባቸው ሐሳባቸውን ለገዛ ራሳቸው በመናገር መዋልና ማደር የሰርክ ተግባራቸው ሆነ። ከዚህም የተነሳ ብቻቸውን ማውራት፣ መሳቅ፣ አልፎ አልፎ ብስጭት ብክን ማለታቸውን ያስተዋሉ ሰዎች ለካሳ ዳምጤ ጉዱ ካሳ የሚል ቅጽል ስም አወጡላቸው። አባትህ ጉዱ ፈላ፣ አበድግለት፣ አብደህለት አረፍከው እንደማለት ነው። የጉዱ ካሳ ታሪክን በአብይ አህመድ ከሚመራው የኢትዮጵያ መንግስት የሰባት ዓመታት ጉዞ ጋር ስናገናዝብ በሁለቱ መካከል ያለውን መመሳሰልና ልዩነት መመልከት እንችላለን። ጉዱ ካሳ ከባላባት ዘር ተወልደው በተለመደው የቤተ መንግሥት ስርዓት መሰረት ከፍተኛ ስልጣን ሊይዙ የሚችሉ ቢሆኑም የአባታቸው በልጅነታቸው መሞትና በቤተሰባቸው ምቀኝነት ምክንያት ተራ ሕዝብ ሆነው ለመኖር ተገደው ነበር። ከዚያም በራሳቸው መንገድ ተምረውና ጥበብ አግኝተው የዘመኑን ስርዓት ተችተ ለሕዝብ ለህዝብ እኩልነት እና ተጠቃሚነት የሚያግዝ አዲስ መንገድ ለመፈለግ ታግለዋል። ይህ ታሪክ ከአብይ አህመድ መንግስት የለውጥ ጉዞ ጋር ተመሳሳይነት ይኖረው ይሆን? በተለይም የቀደመውን ስርዓት ሪፎርም በማድረግ እና ለህዝብ ጥቅም መልካም ለውጥ መሻት በሁለቱም ውስጥ የታዩ እሴቶች ናቸው። ለማለት እንደ ፍሪ ይሆን። በሌላ በኩል አብይ አህመድ ራሳቸው ጉዱ ካሳዎች ነን ብለው ሲናገሩ፣ ይህ መግለጫቸው ቀደም ሲል በህወሀት ቁንጮ አመራሮች ፈላጭ ቆራጭነት በሌሎች ብሔሮች የይስሙላ ተሳታፊነት ሲዘወር ለሶስት አስርት ዓመታት ገደማ ያስቆጠረው የኢህአዲግ ስርዓት ከስር መሰረቱ በመቀየር አስሩም ክልሎች እስከ ጠቅላይ ሚኒስትርነት ድረስ ያለውን የመጨረሻ የመንግስት ስልጣን ለመያዝ የሚያስችል ሙሉ ውክልና ባለው የብልጽግና መዋቅር ውስጥ ተቃጥተው በሁሉም ንግስት መዋቅሮች ከፍተኛ የመንግስት ስልጣንን እስከ መቆጣጠር ከመድረሳቸውም በላይ ሁሉም ክልሎች ያለ ፌዴራል መንግስት ጣልቃ ገብነት ክልላቸውን የሚያስተዳድሩበት ነፃነት መፈጠሩን ለማመልከት መሆኑን እርግጠኛ መሆን ይቻላል። በተጨማሪም የኢትዮጵያ የውጭ ጉዳይ ፖሊሲ በዜጋ ተኮር ዲፕሎማሲ ዳበረ በመሆኑ በውጭ ሀገራት ያሉ ኢትዮጵያውያን በህገ ወጥ መንገድ ከሀገር ወጥተው ይደርስባቸው የነበረው የሰብአዊ መብት ረገጣ እንዲቆም ብቻ ሳይሆን የስራና ክህሎት ሚኒስቴር የሚባል አዲስ የሚኒስቴር መስሪያ ቤት በማቋቋም በርካታ ዜጎችን አሰልጥኖ የሚልክበትን ስምምነት ከበርካታ የውጭ ሀገራት ጋር በመፈራረም በርካቶችን ለውጭ የስራ እድል ተጠቃሚነት አብቅቷል። የመንግስት ዜጋ ተኮር ፖሊሲ በዚህ አላበቃም። በመሰረተ ልማቱም ቢሆን ከዚህ ቀደም የከፍተኛውን ኢኮኖሚ ማህበረሰብ ያማከሉ የመንገድና የህንፃ ፕሮጀክት ቶች የእግረኛውን ደህንነትና ምቾት ወዳገናዘቡ የኮሊደር ልማቶች ተቀይረው ከተሞች ለኢንቨስተሮችና ለመኪና ባለቤቶች ብቻ ሳይሆን ለነዋሪዎች ሁሉ ምቹና ለኑሮ ተስማሚ እንዲሆኑ በመስራት ላይ ይገኛሉ። ይህም የዓለም አቀፉን ማህበረሰብ ትኩረት ከመሳቡን በላይ እንደ ደቡብ አፍሪካ ያሉ የአፍሪካ ኢኮኖሚ ቁንጮ ሀገራት ዋና ከተማችንን እንዳዲስ አበባ እናድርጋት ለማለት ተገደዋል። ሆኖም የሰባት ዓመታት ጉዞ ሲቃኝ የጉዱ ካሳራ ማህበረሰቡን የሚገዛ ቀንበር ሳይሆን የሚያገለግል ስርዓት መፍጠር በሙሉ ተግባራዊ ሆኗል ለማለት አስቸጋሪ ነው። የግጭቶች መቀጠል፣ የዋጋ ግሽበትና የፖለቲካ ለመረጋጋት የመንግስታቸው ደካማ ጎን ሆነው ይታያሉ። ስለሆነም አብይ አህመድ ጉዱ ካሳዎች ነን ሲሉ ይህ መግለጫቸው የለውጥ ተስፋቸውን የሚያንጸባርቅ ቢሆንም የህዝቡ ሙሉ ተጠቃሚነትን ለማረጋገጥ የተጀመረው ጉዞ መጠናቀቁን የሚያረጋግጥ ነው ብለን አናምንም። በመጨረሻም እንደ ጉዱ ካሳ የአብይ መንግስትም ለህዝብ መልካም ለውጥ ያለውን ተግዳሮ ተፈትኖ ማለፍ ያለበት ይመስለናል። ክቡራን ተመልካቾቻችን ለዛሬ ያዝነው ልዩ ዝግጅት ይህንን ይመስላል። አዲስ ነገርን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በቀጣይ ቪዲዮ እስክንገናኝ ሰላማችሁን ተመኘን።